ጤና ይስጥልን አድማጮቻችን የሃሪ ዲጂታል ነው ከሃሪ ዲጂታል እለታዊ ዳሳን ይዘን ቀርበናል የኩርዶች ረዥም ታሪካዊ ተጋድሎ በስነልቦናቸው ውስጥ ያለና የራስ ገዛ አስተዳደር ጥያቄያቸውን በትውልዱ ውስጥ የሰረጸ በመሆኑ በየዘመናቱ ከአካባቢው መንግስታት ሲዋጉ የኖሩ ህዝቦች መሆናቸው ታሪክ ያስረዳናል። በዚህ ላይ አንድ አፈ ታሪካቸውን በመተረክ ወደ ዋና ጭብጣችን እንሸጋገር። በአንድ ወቅት በሜሶፖታሚያ ኩርዲስታንን የሚገዛ እጅግ ጨካኝ አገዛዝ ነበር ይባላል። አገዛዙም ለአንድ ሺህ ዓመታት ቆይቷል። ንጉሱ በበሽታ ተሰቃይቶ ሁለት እባቦች ከትከሻው ላይ ወጡለት። ከወጡለትም በኋላ እባቦቹ የሰው ራስ መመገብ ነበረባቸው። ስለዚህ እባቦቹን ለማብላት በየቀኑ ሁለት ወጣቶች ይሰዋሉ። የእሱ እኩይ አገዛዝ ወደ ኩርዲስታን እንዳይመጣም ምክንያት ሆኗል። በዘመኑ አንድ ቃዋ የሚባል ሰው ነበር። ስድስት ወንድ ልጆቹን ለዙሃክ እባቦች በመገቢያ ተብሎ ልጆቹን አጥቶ ነበርና ለሰባተኛ ልጁ ድጋሚ ሲመጡ አመፁን ለመምራት ወሰነ። ከወገኖቹም ጋር በመሆን ይህን እኩይ አገዛዝ በቃ በማለት በሰባት መቶ ዓመተ ምህረት አካባቢ ቃዋ ህዝባዊ አመፁን አቀጣጥሎ ዙዋክንና እባቦቹን በመዶሻ ገድሎ አሸነፈ። ከዚያም ድሉን ለማክበርና ሕዝቡን ለመጥራት በተራራዎች ላይ እሳት ለኩሶ የኩርዲስታን አካባቢ ህዝብ የእሱን አርአያ በመከተል የጨለማ ጊዜ ማብቃትን ለማብሰር ተጓዘ። በኩርዲስታን ኒሮዝ ይባላል። ይህም አዲስ ቀን ማለት ነው። የዚህ ጀግና ሰው አጋጣሚው ከሶሪያ ኢምፓየር መውደቅና ከኩርዲስታንና በሜሶፖታሚያ የመዲያን ኢምፓየር መነሳት ጋር፣ እስከ ዛሬ የኩርድ ሕዝብ በኒውሮዝ ላይ ሁሌም እሳት እየለኮሱ ያከብሩታል። ሀገር አልባም ቢሆኑ ታሪካቸው ስለሆነ ዛሬም ድረስ ያከብሩታል። በተለያየ ጊዜና በተለያዩ ወታደራዊ ኦፕሬሽኖች በምህጻሩ ፒኬኬ በመባል የሚጠራው የኩርድ ወታደራዊና የፖለቲካ መሪዎች በሰማይና በምድር የተደረጉ ይፋዊ ጦርነቶች በሰሜን ኢራቅ፣ በሶሪያ ና በተርኬ የጠረፍ አካባቢዎች ላይ የኩርድ አማጽያን ለማጥፋት ተሰርቷል። ነገር ግን ዛሬም ድረስ በደማቅ የተጋድሎ ታሪክ ውስጥ ቆይተው ከአርባ ዓመታት በኋላ ሰላማዊ ትግል በጄ ብለዋል። የኩርዶችን አስገራሚ የትግል ጉዞ በሃሪዳስ እንመለከተዋለን። አብራችሁን ቆዩ። ኩርዶች የሜሶፖታሚያ ስልጣኔ እምብርት፣ ዓለም ገና ያልደረሰበት አስገራሚ መልክዓ ምድር፣ የተፈጥሮ ሀብትና ጥንታዊ ህዝቦች መሆናቸውን ዓለም ያውቀዋል። ጠቅላላ ህዝቡም ለሰላሳ ሚሊዮን ይጠጋል ይባላል። የፋርስ ሜዴስ ስልጣኔ የኩርዶች ስልጣኔ ስለመሆኑ በርካታ ማስረጃዎች ማቅረብ ይቻላል። ኩርዶች በአብዛኛው በእምነታቸው የሱኒ እስልምና ተከታይ ሲሆኑ፣ በከፊል የክርስትና አማኞችም አሉ። የኩርድ ህዝብ በቋንቋ በባህልና በእምነት የተሳሰረ እጅግ ምስጢራዊና ስልጡን ህዝቦች ናቸው ይባላል። ነገር ግን ሀገር ስለሌላቸው በኢራቅ፣ በኢራን፣ በተርኬና በሶሪያ ተበታትነው ይኖራሉ። ምንም እንኳን ከአንደኛው የዓለም ጦርነት በኋላ የኦቶማን ቱርክ አገዛዝ እንደተገረሰሰ በፈረንሳይ በተደረገው የሴቨርስ ውል ኩርዲስታን የሚል መንግስት እንደሚመሠረት ተገልጾ የነበረ ቢሆንም ሳይሳካ ቀርቷል። በታሪክ እንደተሰነደው ከ1922 እስከ 1924 ለሁለት ዓመት ብቻ በኢራቅ፣ ኢራን በቱርክ እና በሶሪያ መካከል የሚኖሩ ኩርዲሾች እንዲህ እንዳሆኑ በጎሳና በመልክዓ ምድራዊ አቀማመጥ ሳይለያዩ ባህላዊ ቅርሶቻቸውን መሰረት አድርገው ነፃ መንግስት ለመሆን የነበራቸው ህልም በተርኪ ውድቅ መደረጉ ተከትሎ እስከ ዛሬ ለዘለቀ ቅሬታቸው ዋና ምክንያት ሆኗል። በዚህም ሳቢያ የኩርድ ተገንጣይ ቡድን ፒኬኬ ለ40 ዓመታት በተርኬና በሶሪያ አዋሳኝ አካባቢዎች ሲያደርግ የነበረውን ውጊያ ታሪካዊ መሰረት ያለው የጎሳዎች የእርስ በርስ ሽኩቻ፣ የራስን በራስ የማስተዳደር ጥያቄ እንዲሁም ቀጠናዊ ፍላጎቶች የተጫኑት ሆኖ ዘልቋል። የኩርድ የሰራተኞች ፓርቲ ፒኬኬ በዋናነት በሰሜን ኢራቅና በደቡብ ምስራቅ ተርኬ የሚንቀሳቀስ ገንጣይ ቡድን ነው። ይህ ቡድን በዋናነት በተርኬ ኩርዶች የተመሠረተ ሲሆን በ1976 ኃይልን መጠቀም ጀመረ። የፒኬኬ ዋናው ግብ በደቡብ ምስራቅ ተርኬ ራሱን የቻለ የኩርድ መንግስት የመመስረት ነበር። በ1980ዎቹ መጀመሪያ ፒኬኬ በገጠር ከተመሠረተ እንቅስቃሴ ወጥቶ ወደ ከተማ ሽብር ገብቷል። የኩርዶች የትጥቅ ትግል አንዱ አስገራሚ መገለጫው ከሚፋለሟቸው አካላት ጋር ድርድር ማድረግ ከቶ አለማወቃቸው ነው። ለአብነት ፒኬኬ ከአክራሪ ወታደራዊ ክንፉ ድርጅቱን ሲቆጣጠርና በራሱ ላይ ጥሎ የነበረውን ተኩስ አቆም ሲሰርዝ ከ1991 እስከ 1996 የኃይል ድርጊቶች እንደሚፈጽም ገለጸ። በ በ2001 የተርኬ መንግስትና ፒኬኬ የሰላም ድርድራቸውን ቀጠሉ። ነገር ግን ፒኬኬ በሐምሌ 2003 የ13 የተርኬ ወታደሮችን ሕይወት የቀጠፈ ጥቃት ሲፈጽም ድርድሩ እንደከሸፈ ታሪክ ሰንዷል። ከ2003 እስከ 2004 ፒኬኬ እና የተርኬ ሰራዊት በተደ በተደጋጋሚ ተጋጭተዋል። ከእነርሱ መካከል በጥቅምት 2003 የተፈጸመውና በ24 የተርኪ ወታደሮች ሞት ምክንያት የተነሳው ጥቃት ይካተታል። ይህ ደግሞ ከ1985 ጀምሮ የብዙ ሰዎችን ሕይወት የቀጠፈ ነው። በ2010 ፒኬኬ ተደጋጋሚ ጥቃቶችን በተርኪ የጸጥታ ኃይሎች ላይ ፈጽሟል። ከጥቃቶቹ መካከል በደርዘን የሚቆጠሩ ወታደሮችን የገደለው በተርኪ የጦር ሰራዊት ላይ የተፈጸመ ጥቃት ይገኝበታል። በመስከረም 28 1990 የዩናይትድ ስቴትስ የወቅቱ የውጭ ጉዳይ ሚኒስቴር ፒኬኬን በተሻሻለው የኢሚግሬሽንና ዜግነት ሕግ በክፍል 219 መሰረት በውጭ አገር የሚገኝ ሽብርተኛ ድርጅት ብሎ ሰይሞታል። በኋላም በጥቅምት 21 1994 የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ፒኬኬን ልዩ ዓለም አቀፍ ሽብርተኛ በማለት በሥራ አስፈጻሚ ትእዛዝ ወይም ኤግዚኪቲቭ ኦርደር 13224 እንደተሻሻለ መዝግቦታል። በዚህም መሰረት በዩናይትድ ስቴትስ አስተዳደር ወሰን ውስጥ የሚገኙ የፒኬኬ ንብረቶችና ጥቅሞች ሁሉ ታግደዋል። ማናቸውም የዩናይትድ ስቴትስ ሰዎች ከፒኬኬ ጋር በምንም አይነት ልውውጥ ላይ መሳተፍ አልተፈቀደላቸውም። በተጨማሪም ከዩናይትድ ስቴትስ ውጭ የሚገኝ ሽብርተኛ ድርጅት በሚል ለተመዘገበው ፒኬኬ ሆን ብሎ የቁሳቁስ ወይም የሀብቶች አቅርቦት ማድረግ ወይም ለማቅረብ መመሳጠር የተከለከለ ወንጀል ነው። የኩርዲስታን ዝርያ ያላቸውና ሀገር ለመመስረት የሚታገሉ ተፋላሚዎች በተርኬ በኢራቅና ሶሪያ አካባቢ ተበታትነው የሚኖሩ ናቸው። በተለይም በሶሪያ ሰሜናዊና ሰሜናዊ ምስራቅ ክፍሎች በስፋት ይገኛሉ። በተርኬ መሪነት የተደራጁ በርካታ ሀገራት በጥምረትና በግላቸው ታጣቂ ቡድኑን ለመደምሰስና ለማዳከም በዚህ አካባቢም ብዙ ወታደራዊ ጥቃቶችን አድርገዋል። ቀጠናው የውጭ ኃይሎች የሚራኮቱበትና በተፈጥሮ ነዳጅ ቅርምት ውስጥ ለአፍታም ቢሆን ሰላም አግኝቶ የማያውቅ አካባቢ በመሆኑ የሳዳም ሁሴን አስተዳደርን ለመጣል የአሜሪካና የብሪታንያ መሩ ጦር ኢራቅን ከወረሩ ከ1995 በኋላ አረባዊቱ ቱጃር ሀገር ወድማለች። በሃይማኖት ክፍፍል ወድቀው ሱኒና ሺያ በጎሳም አረብና ኩርድ እየተባባሉ መታኮስ ውስጥ መውደቃቸው የወል ሀቅ ሆኖ ሰንብቷል። በተርኬ መራሹ ዘመቻ በኩርዲስታን የሰራተኞች ፓርቲ ፒኬኬ ላይ በተወሰዱ እርምጃዎች ባለፉት አርባ ዓመታት ከአርባ ሺ በላይ ቱርኮችና ኩርዶች እንዲሁም የአካባቢው ሀገራት ዜጎች ሕይወትን እንደቀጠፈ ይገመታል። በኢራቅ የሚገኙ ኩርዶች እስከ ሀያ በመቶ ይሆናሉ ተብሎ ይገመታል። በኢራቅ የሚኖሩ ኩርዶች መጠነኛ ነጻነት ያላቸው ቢመስሉም በታሪክ እንደተመዘገበው ከርስታቸው ተፈናቅለዋል። በተለይም ኪርኩክ በተባለች የነዳጅ ሀብት ካለባት የኩርድ ከተማ እንዲፈናቀሉ በማድረግ በምትካቸው ኢራቃውያን እንዲሰፍሩ ተደርጓል። ከ1986 እስከ 1989 በሳዳም ሁሴን ዘመነ መንግስት በኢራቅ አሊ ሐሰን አልመጂድ በመራው አላንፋል ተብሎ በተሰየመ ጭፍጨፋ ወደ 182 ሺ የሚጠጉ ኩርዶች ተገድለዋል ይባላል። ወደ 35 ሚሊዮን የሚጠጋ የኩርድ ሕዝብም ተፈናቅሏል። በ1988 በሃላብጃ በመርዛማ ጋዝ ወደ 5000 የሚጠጋ የኩርድ ሕዝብ አልቋል። ልክ እንደዚሁ በተርኪ የሚደርስባቸውም ጫናው የከፋ ነበር ይባላል። ኩርድ ብሎ መናገር በሕግ የሚያስቀጣ ነው። በኩርድ ቋንቋ መናገርም ሆነ መዝፈን ወይም መዘመር አይቻልም። ባህላዊ ልብስ መልበስም እንዲሁ። በአስራ ዘጠኝ ሰማኒያ ወታደራዊ መፈንቅለ መንግስቱን ተከትሎ የኩርድ ቋንቋ ጭራሹን በቤትም ሆነ በአደባባይ እንዳይነገር ተከልክሏል። የሚናገርም ሰው ይታሰር ነበር። ለዚሁ ሁሉ መከራ የዳረጋቸው በአካባቢው ያለው በሀብት የበለጸገ ምድር መርገም ሆኖባቸው ነው። የኩርዲስታን ክልላዊ መንግስት ያለው ሀብት ብቻ መጠነ ብዙ ነው። ጀዚራና ኪርኩክ በተባሉ ቦታዎች ብቻ ወደ 45 ቢሊዮን በርሜል ድፍድፍ የነዳጅ ሀብት ክምችት መኖሩ ነው የሚነገረው። ኩርዶች ምቹ የአየር ንብረት ያላቸው ቦታዎች ሲኖሯቸው፣ በተራራና በወንዝ የተከበቡም ናቸው። ይህ መልክዓ ምድር ከኩርድ ሥነ ልቦና ጋር እጅግ የተሳሰረ ስለመሆኑም ይነገራል። በቅርቡም ማለትም በጎርጎሮሳውያኑ 2013 አጋማሽ እስላሚክ ስቴት ወይም አይስ በሰሜናዊቱ ሶሪያ ወደ ሶስት የሚጠጉ የኩርድ መኖሪያ ቦታዎችን ያዘ። በ2014 ሚያዝያ ወር ውስጥ ብዙ ውድመትን ያስከተለ ቢሆንም ፔሽመርጋ ተብሎ የሚጠሩ የኩርድ ኃይሎች አይስን በጀግንነት እየተዋጉ ከተቆጣጠራቸው ቦታዎች አስለቅቀውታል። የሶሪያ ዴሞክራሲያዊ ኃይሎች ተብሎ በሚጠራ የሶሪያ ፓርቲ ታቅፈው የነበሩት ኩርዶች ከአሜሪካ የአየር ኃይል ጋር በመተባበር ጽንፈኛ የተባለውን ቡድን ከሶሪያ ገፍተው ማስወጣትና ማዳከም ችለዋል። በዚህ ግፊት ምክንያት የፈረሰችውን ኩርድ የማሰባሰብ ሥራ ተጀመረ። በእርግጥ ከፒኬኬ ምስረታ በፊት አብዱላ ኦካላንና ተከታዮቹ በ1970ዎቹ በፖለቲካዊ እንቅስቃሴ በተርኬ ስለ ኩርዶች ችግር ግንዛቤ ፈጥረው ነበር። ነገር ግን የመንግስት ጥቃት ኢላማ ከሆኑ በኋላ ወደ ሽምቅ ውጊያ ተንቀሳቅሰዋል። በ1978 ፒኬኬን መስርተው በ1984 የቱርጉቶ ዙል የጠቅላይ ሚኒስትርነት ጊዜ ሽምቅ ውጊያን ጀመሩ። እንደ ጎርጎሮሳውያን አቆጣጠር በ1999 ኦካላን ተይዞ ሞት ተፈርዶበታል ግን በአውሮፓ ግፊት ና የአውሮፓ ህብረት አባልነት ተስፋ ምክንያት ተርኬ የሞት ቅጣትን በመሰረዝ የኦካላን ቅጣት ወደ ዕድሜ ልክ ስራት ተቀየረ አለመገደሉ በመሪነቱ ሚና እንዲቀጥልና ድምጽ እንዲያገኝ አስችሎታል ይህም ለወደፊቱ ድርድር አስፈላጊ ሆኖ ቆይቷል በ2006 ፕሬዚዳንት ባራክ ኦባማ ከተርኬ ጠቅላይ ሚኒስትር ሬሲፕ ታይብ ኤርዶጋን ጋር በዋይት ሀውስ በነበራቸው ስብሰባ የታሰሩት መሪ ግጭቱን ለማስቆም ሰላማዊ ድርድር እንዲደረግ ጥሪ አቅርበዋል። ለኩርዶች በህዝብ ትምህርት ቤቶችና ዩኒቨርሲቲዎች የኩርድ ቋንቋ መጠቀምን ጨምሮ በባህላቸው እንዲዝናኑና አንዳንድ ትምህርት ቤቶቻቸውን እንዲያስተዳድሩ የሚፈቅደውን ማንኛውም ጠቃሚ ስምምነት ላይ ለመድረስ በኤርዶዋን በኩል ፈቃደኝነት ታይቷል። ከተደጋጋሚ የሰላም ድርድር በኋላ ብጥብጡ ሽጡን ለማስቆም መስማማት ላይ ደርሰዋል። ከዚህ በኋላ አማጺ ቡድኑ በተርኬ የሚያደርገውን የሽብር ተግባር ቀንሷል። ኩርዶች በብዛት የሚኖሩባት የሰሜናዊ ኢራቅ ግዛት ህጋዊ እውቅና አይኑረው እንጂ ከዘመናዊ የመንግስት አስተዳደር ባልተናነሰ ጥሩ የሚባል አስተዳደር ፈጥሯል። ኩርዲስታንም የሚል ጥንታዊ ስያሜ ያለው የአስተዳደር መዋቅርና ማዕከል አላቸው። በአንድ ወቅትም በኩርዲስታን በተደረገው ህዝበ ውሳኔ የግዛቲቱ ህዝብ ዘጠና ከመቶ በሆነ ድምፅ የግዛቲቱን ነጻ ሀገርነት አጽድቀው እንደነበርም ይታወሳል። የራሳቸው ፓርላማም ሆነ የራሳቸው የህግ ስርዓቶች አላቸው። በነገድ መዋቅር ውስጥም ሆነው የነዳጅ ዘይትም ወደ ውጭ ይልካሉ። የራሳቸው ጠረፍ ጠባቂ ጦር አላቸው። ፔሽሚርጋ የሚባል የጦር ሰራዊትም አቋቁመዋል። በዚህም ምክንያት ኩርዲስታን በራስ ገዙ አስተዳደርና በተገንጣይ ቡድኑ ፒኬኬ መካከል ያለው ግንኙነት የወዳጅነትም የጠላትነትም አንድምታ ነበረው። በዚህ ሁኔታ ውስጥ ሆነው አሁን ላይ ላለፉት አርባ ዓመታት ከተርኬ መንግስት ጋር ሲዋጋ የቆየው የኩርድ ሰራተኞች ፓርቲ አባሎቹ ትጥቅ እንዲፈቱ አድርጓል። በስር የሚገኙትን መሪውን አብዱላ ኦካላን የቡድኑ አባላት ለኩርድ መብት በሰላማዊ መንገድ እንዲታገሉ መወሰኑም አስታውቋል። ያለፉት ዘመናት በኩርዶች አማጽያን ላይ ብቻ ሳይሆን የኩርድ ማንነት አለን ብለው የሚያስቡ በርካታ ቡድኖች የመከራ ዘመናት ሆኖባቸው ቆይቷል። ታጣቂዎቹም በርካታ የመከላከልና የሽብር ምላሾችን በተርኬና በሌሎች አካባቢዎች ይፈጽሙ እንደነበር ይታወቃል። አሁን ግን ይህ የኩርዱ ታጣቂ ቡድን ከአርባ ዓመታት በላይ ከተርኬ ጋር ግጭት ውስጥ የነበረው የኩርዲስታን ሰራተኞች ፓርቲ ፒኬኬ የትጥቅ ትግል አቁሞ የሰላም ድርድር ለማድረግ መወሰኑን አሳውቋል። ፒኬኬ በ1984 እንደ ቡድን ሲቋቋም ዓላማው የኩርዶችን ነፃ ሀገር ለመመስረት ነበር። ከ40 ዓመታት በላይ በዘለቀው ግጭት ታዲያ ቢያንስ ከ40 ሺህ በላይ ሰዎች ሕይወታቸው አልፏል። ፒኬኬ ባለፈው መጋቢት ወር ተኩስ ለማቆም ከተስማማ በኋላ ትጥቅ መፍታቱንም ይፋ አድርጓል። ቡድኑ በአሜሪካ ከሚደገፈው የሶሪያ ኩርድ ኃይሎች ጋር ጥምረት እንደነበረውም ይነገራል። የኩርዲስታን ውሳኔን ተከትሎ የኔቶ አባል የሆነችው ተርኬ ወደ ፖለቲካዊና ኢኮኖሚያዊ መረጋጋት ያመጣታል ተብሎም ይጠበቃል። በተጨማሪም ተርኬ ከጎረቤት አገራት ሶሪያና ኢራቅ ጋር ያላትን ውጥረት ለማርገብ ይረዳታል ተብሎም ተስፋ ተጥሎበታል። ፒኬኬ አሁን ማንኛውም ወታደራዊ እንቅስቃሴ ወዲያው እንደሚያቆምና የተርኬ ምላሽ አዎንታዊ ከሆነ ደግሞ የመሳሪያ ርክክብ እንደሚያደርግ አሳውቋል። ኩርዶች ከጠቅላላ የተርኬ የህዝብ ብዛት 20 በመቶን ይሸፍናሉ። ቡድኑ ከ1999 ጀምሮ በኢስታንቡል እስር ቤት ውስጥ ያሉት መሪው አብደላ ወከላን ከእስር እንዲፈቱ የጠየቀ ሲሆን አንካራ በዚህ ጉዳይ ላይ ያላት ሀሳብ ምን እንደሆነ እስካሁን በግልጽ አልታወቀም። የተርኬ የውጭ ጉዳይ ሚኒስትር ሀካን ፊዳን ፒኬኬ ያሳለፈው ውሳኔ ታሪካዊ ጠቀሜታውም እጅግ የጎላ መሆኑንና በቀጠናው ላሉ ህዝቦችም ዘላቂ የሆነ ሰላምና መረጋጋትን እንደሚያመጣ ተናግረዋል። ስምምነቱ በኩርድ ጉዳይ ውዝግብ ውስጥ የሚገኙት አንካራና ዋሽንግተን ውጥረታቸውን እንዲያረግቡ መንገድ ይከፍታልም ተብሏል። ፒኬኬ ከስምምነቱ በኋላ በደቡብ ምስራቅ ተርኬ አካባቢ ስልጣን እንደሚጋራም ሉክዘምበርግ ታይም ዘግቦታል። ስላዳመጣችሁን እናመሰግናለን።